አሁን የመሰለ ኩሩ ልጅ እዚህ ሴጣላ ይወድቃል እንደው ልፊ ቢልሽ እኮ ነው ለምን ሚስጥሯን ዘርግፈን ከዚህ ቤት አናፈናቅላት ሰምኛለሽ ስለዚህ ጉዳይ አይደለም ለሌላ ሰው ለእኔ ራሱ ደግመሽ ብትነግሪ ከዚህ ነው ማፈናቀልሽ እናቱ ሳታዘን ለልጁ አዘግ ከልጁ በፊት እኮ ነበር ኮ የምታውቀው አንቺ ማ ጤነኛ ትመስኝ የሚያምሻል አዎ ያመኛል አባት የሌለው ልጅ ከምወልድ ሁለታችንም ግብን ብንል ይሻለኛል አንቺ ያምሻል እንዴ ይቅርታ ወንድሜ፣ ወደ ስራ አባቴ ቢራ አቅዳልበት ነገር ነው የመቻጣሁት። አሁን ወደ ገደለው እንግባ። ኑሐሚን እርጉዝ ናት ወይስ አይደለችም? ይሄን ያህል ብር ከሰጠሽኝማ ባትሆንም ነች። ለቀልድ ጊዜ የለኝም። እሺ እሺ፣ ቆይ እንደዛ ብሎ ነገረች ነገረሽ። አሁን የጠየኩሽን ነገር ብቻ። አይደለችም እርጉዝ አይደለችም። ስለዚህ ውሸት ነበር ማለት ነው። ግን እኮ የናሆም እናት የእርግዝናውን ውጤት ይዘው ነበር አይደል? እንዴ በይ አሁን እውነቱን ንገሪ፣ ኑሐሚን እርጉዝ ናት ወይስ አይደለችም? ኤደን የኑሐሚን እርግዝና ለወይዘሮ ዝናሽ ስትናገር ወዲያውኑ ኑሐሚንን አመነጫጭቀው ከቤት የሚያስወጡላት መስሎ ታይቷት ነበረ። ነገር ግን ያሰበችው አልሆነላትም። ምክንያቱም ወይዘሮ ዝናሽ በራሳቸው በኩል ከባድ ሚስጥር ኑሐሚንን እንድትናገርባቸው ስለማይፈልጉ አሁን አንድ እኩል ሁለታችንም ጉድ አለብን። ስለዚህ እንድንከባበር ከፈለግሽ አንቺም የኔን ሚስጥራዊ መረጃ ለማንም እንዳትናገሪ በማለት ኖሃሚን ሀሚን ወይዘሮ ዝናሽን አስጠንቅቃታለች። ወይዘሮ ዝናሽም በዚህ አጣብቂኝ ስለገቡ የኖሃሚንን እርግዝና ለማንም መናገር እንደሌለባቸው ራሳቸውን ያሳምናሉ። ዛሬ ላይ ኤሚ እንኳና የእናቷ ጸባይ ለውጥ በጣም ግራ ጋብቷታል። ማለትም እስካሁን ኖሀሚንን ምን ያህል እያበሸቀቻትና እያቃጠለቻት እንደነበር ዛሬ ግን ታያት ኖሃሚንን ምንም ነገር እንዳትናገራት በማለት ጠበቃ ቆማለች። ታዲያ እማዬ ህንዛሬ ላይ የቀየረሻ አንዳች ከጀርባ የሆነ ሚስጥር አለ በማለት እየተጠራጠረች ነው። አምራንም የኖሃሚንን እርግዝና በስከ መጨረሻም በኤርሜ አማካኝነት ሰምታለች። ማን እንዳረገዘች ግን ለከፍተኛ ስጋት የተዳረገችው ምናልባትም የና ሆናል ይሆናል የሚል ፍራቻ ውስጥ ስለገባች ማንነቱን ለማወቅም ብዙ ጥረት እያደረገች ነው። ኤደንም መንገድ ላይ ስታገኛት ኖሀሚን ነፍሰ ጡርናት አይደለችም ይህንን እርግጠኛ መሆን ስለምፈልግ ንገር እንጊያለችም እያፋጠጠቻት ነው። ኤደንም ከወይዘሮ ዝናሽ በደረሳት ማስጠንቀቂያ መሰረት ኖሀሚንን አላረግዘችም በማለት ነግራታለች። ምራንም በጭራሽ ልትደብቂኝ እንዳትሞክሪ ኖሀሚንን ማርገዟ ኮ ወይዘሮ ዝናሽ ውጤቱን ይዘው ኤርሚ ራሱ ተመልክቷታል በማለት ኤደንን ጉርቧን አንቃ እያስጨነቀቻት ነበረ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል ሰላሳን እንመለከታለን። ዛሬስ ምን አዲስ ነገር አለ? አብራችሁን ቆዩ። እንግዲህ በባለፈው ክፍል ኑሐሚን ነፍሰ ጡር እንደሆነች ኤደን ልብሷን በመፈተሽም ይህንን ወረቀት በመውሰድም ለወይዘሮ ወይዘሮ ዝናሽ ሰታታለች። ወይዘሮ ዝናሽም ከማን ይሆን ያረገዘችው የሚል ጥያቄ ውስጥ ፈጥሮባቸዋል። ኑሐሚንም ልብሷን ለመለባበስ ወደ ክፍል በምታመራበት ሰዓት ልብሷን እንዳስቀመጠች አልነበረምና እያገኘችው ልብሶቿን ማን እንደበታተንባትም ግራ ተጋብታለች። ሆኖም ይህንን ከሆነ የምትፈልገው ይኸው ጉድሽ ዛሬ ታውቆብሻል፣ ለካም ነፍሰ ጡር ሆነች ነው ከልጄ ለማላከክና ከዲቃላሽ ድረስ እሱን ለማግባት ስትሯሯጭ የነበርሽው በማለትም አሁን ኖሃሚንን እየተጨቃጨቀች ነበር። ኖሃሚንም ያንቺን ልጅ ፈልጌ ሳይሆን እንግዲህ ሁኔታው ሳልፈልገው የመጣ ነገር ነው። ለማንኛውም ግን ይህንን ነገር ብትናገሪ አንድ እኩል ሁለታችንም ሚስጥር አለንን በማለት እንግዲህ ወይዘሮ ዝናሽን አስጠንቅቃታለች። ወይዘሮ ዝናሽን በዚህ ፍራቻ ግዴታ ሚስጥሩን ካልጠበቀች የእሷ ነገር ለአቶ ለይኩን ሊደርስባት ስለሚችልም ይህንን ነገር ሚስጥራዊ አድርጋም ይዘዋለች። ኤደን ግን ይህንን ነገር ወይዘሮ ዝናሽ ሲሰሙ በኑሐሚን ላይ አንዳች እርምጃ ይወስድባቸዋል የሚል ተስፋ ስለነበራት በጉጉት እየተጠባበቀች ነበር። ነገር ግን የጠበቀችው ሳይሆን ቀርቶ ይባስ ብሎ ወይዘሮ ዝናሽ ኑሐሚንን እየቀረቧት መጥተዋል። ምክንያቱም የውዴታ ግዴታ ውስጥ ገብተዋልና። የሚገርመው ነገር ቢኖር ግን ስለ ኑሐሚን እርግዝና ኤርሚ ማወቁ ነው። ማለትም ኤደን ቆማ እየተከራከረችና ከማን ልታረግዝ ትችላለች የሚሉ ጥያቄዎች ተነስተው ሳለ እሱን ወደፊት በደንብ አጣርች የምነግረውት ይሆናል፣ እርግዝናዋ ላይ ያጥብቁልኝ በማለትም ለወይዘሮ ዝናሽ እያያያዘቻቸው መጣ ነበረ። ሆኖም ይህንን የሰማው ኤርሚ ኑሐሚን ነፍሰ ጡር ሆነች እንዲህ እያለ መምሰልሰሉን ተያይዞታል። አሁንም አምራን ያረገዘችው ልጅ የእሱ እንደሆነ በዲኤን ምርመራ መረጋገጥ ተችሏል። ቴክስት እንደደረሰውም ምንም እንኳን አምራን ባይወዳትም የልጅ አባት ስለሚሆን ደግሞ ልጁን አምኖ መቀበል እንዳለበትም ራሱን አሳምኗል። ማለትም ምን ያህል ፍቅር መስጠት እንዳለበትና የአባትነት ጥያቄውን በደንብ መመለስ እንዳለበት ራሱም ቃል የገባ ይመስላል። አምራን የሚሰጣት ትኩረትና በሆዷ ላለው ጽንስ የሚያሳየው ስስት ደግሞ የተለየ በመሆኑ አምራን በጣም እየተናደደችበት ነው። ከጽንሱ በፊት ለምንድነው እኔን የማታስቀድመው? መጀመሪያኩ የምታውቀኝ እኔን ነው። ለምን እኔን አትንከባከበኝም? በማለት እንግዲህ እየተማረረች ትገኛለች። ሆኖም አሁን ላይ ያነሳቻቸው አንዳንድ ጥያቄዎች አሉ። እሱም ከቤት ወስደህ ታረሰኛለህ የመወለጃ ቀኔ? በማለት እንግዲህ ኑሐሚንን ናሆምን ጠይቀዋለች። ናሆም ግን በጭራሽ ወደ ቤት አትመጭም በማለት ፊት ነስቷታል። እሷም የልጅ እናትህ እስከሆንኩ ድረስ የፈለግኩትን ነገር ስጠይቅ አቤት ወዴት ማለት አለብህ እያለችም ናሆምን እያስጨነቀችው ትገኛለች። ኑሐሚንም እንግዲህ ነፍሰ ጡር ከሆነችበት ሰዓት ጀምሮ ሆድ እየባሳትና እያለቀሰች ነው። ነገር ግን ይህንን በግልጽ ለአባቷ አላጋራችውም። አባቷም ምን ያህል ድብቅ ብትወይ ነው ግን የተጨናነቅሽበት ስላለው ጉዳይ ለምናት ነግሪኝም፣ በማለት ጠይቋታል። እንግዲህ አባትየው የሚያስበው ከናሆም ጋራ በያዛት ፍቅር እንደሆነ ያምናል። እሱም ይፈታል። እናም አትጨናነቂ በማለት እንግዲህ ከናሆም ጋር ስላላት ሁኔታም ጠይቋት፣ አይ የናሆምን ነገር እንኳን ትቻዋለሁ በወቅቱ ስሜታዊ ሁኚ ያፈቀርኩት መስሎ ነበረ። ነገር ግን አሁን ሌላ ከበድ ያሉ ችግሮች ተፈጥረዋል በማለት ለአባቷ ነግረዋለች። አባቷም አንቺ በጣም አወዛጋቢ ጋቢ ጸባይ ነው ያለሽ፣ አንዱን ስለ አንዱ ምንም አትጨበጭም እያሉ እጅግ በጣም ፊታቸውን ዙረውባትና ተማረው ነበር ሲናገ ሲናገሩ የነበሩት ሆኖም፣ ሀያ አባዬ የእርግዝና ነገር ብታውቅ ምን ይሰማህ ነበር? ማንኛውም ወደፊት እኔ ነፍሰ ጡር መሆኔን በደንብ እየተገለጠና እየተለየልህ ሲመጣ ምናልባትም ልጅ አለሽ ብለህ ፊትህን ታዞርብኝ ይሆን? የተፈጠረው ችግር አንዴ ተፈጥሯልና ግን ቢሆን ልጅ ብለህ ትደባብሰኝ ይሆን? እያለችም ወደፊት የሚመጡባትን ጥያቄዎች እያሰበች ለከፍተኛ ጭንቀት ተዳርጋለች። አቶ ለይኩንም ኤደንን እዛ ቤት ሰራተኛ ሆና በመቀጠሯ እጅግ እያዘኑ ነው። ምክንያቱም የአቶ ተሰማ ቤተሰብ ተበትኖ አሁን ላይ ሌላ ቤት ተደርበው የጉልበት ስራ እየሰሩ መኖራቸው አይ አቶ ተሰማ ወደ ነበርክበት ሕይወት ትመለሳለህ፣ ሁሉም ያልፋል እያሉ ያህል ከዛ ከሞቀ ጎጇቸው ዛሬ ላይ ወጥተው በሶቪየት ጥገኝነት መኖራቸው በጣም ለአእምራቸው ጥያቄ ፈጥሮባቸው ዛሬ ላይ በጎዳና እንዲሁም ከነሱ ቤት በሰራተኝነት ተቀጥረው እየሰሩ መሆናቸውን ተከትሎም፣ እንግዲህ ቀን ያልፋልና ለእናትሽም ቢሆን ቤት ተከራይችላታለሁ በማለት ለኤደን እየነገሯት ነበረ። ኤደንም ስላደረጉልን ነገር ከልብ እናመሰግናለን። እኔማ እንዳቅማችን ብዬ ትንሽዬ ቤት ተከራይቼ አማዬን ላኖራት ነበር። ነገር ግን እንዲህ በጨነቀን ሰዓት አንተን አግኝተናል እያለችም እያመሰገነቻቸው ነው። ሆኖም አቶ ተሰማ ምንም እንኳን ቢበደላችሁም ለምን ግን በዚህ ልክ ትጠሉታላችሁ? እሱም ቢሆን በጣም አዙኖባቸዋል በማለት አቶ ለይኩን ለኤደን እየነገራት ነበረ። እሱን ነገር እንኳን አታንሳው። ለዚህ ሁሉ ይዳረገን እሱ ነው በማለት እንግዲህ በጣም ተናዳ ነበር የተናገረችው። በሌላ በኩል ኤርሚም እንግዲህ ሁሉንም እውነት ከሰማ በኋላ ቀጥታ ለአምራን ኑሐሚን ነፍሰ ጡር እንደሆነች ነበረ የተናገረችው። እሷ ከናሆሚ ራስ ተወረድልኝ እዛ ቤት የተቀመጠችው እሱም ብላ ነው ሜ በኔ በኩል ፊቱን ያዞረብኝም እሷን ካዬ በኋላ ነው እያለችም ጥላቻው አከል ካልፏል። ሆኖም አይ ኑሐሚን እንኳን እንደዚህ አይነት ባህሪ የለባትም። በነገራችን ላይ ሳታረግዛት ቀንም የሚል ነገር ሲናገራት እጅግ በጣም ተበሳጭታ እንዴት ሊሆን ይችላል እያለችም ከስር መሰረቱ ለማወቅ ፈልጋ ነበረ። አቶ ለይኩንም ኮንም ለልጃቸው ድርጅቱን ማውረስና አሁን ከጎን ሆና እንድትረዳው የፈለጉት ኑሐሚንን እንደሆነም ለልጃቸው እየገለጹለት ነበር። እሺ ኑሐሚንስ ከጎኔ ትሁን፣ ድርጅቱን ግን አሁኑ ጀምሮ ለምን ለኔ ኃላፊነቱን ትሰጣለህ በማለት ለአባቱ ገልጾለታል። አባቱም እኔ ይህንን ሳደርግ አንተ ደስተኛ ትሆናለህ ብዬ ጠብቄ ነበረ፣ ነገር ግን ለምን ደስታ ራቀህ እያለም በጣም እየተናደደበት ይገኛል። አሁን ላይ ናሆም የገንዘብ ጉዳይ ሳይሆን የሚያሳስበው በሕይወቱ ዝብርቅርቅ ያለበት የአምራን ጉዳይ ነበር። አባዬ አሁን ላይ እኮ የልጅ አባት ልሆን ነው በማለት እንግዲህ አምራን ያረገዘችው ልጅ የእሱ እንደሆነም ለአባቱ አምኖለታል ማለት ነው። አባቱም ችግር የለውም፣ ልጁማ ይወለድ፣ እኔም ደስ ይለኛል። የማንፈልጋት ሴት መሆኑ ደግሞ ትንሽ ቅር ያስብላል በማለት ቅሬታቸውንም ገልጸዋል። ሚሚ የኑሐሚን ጥላቻ ከልክ ያለፈ ነው፣ እና ብዙ ነገር እየተናገረች እየተሳደበች ነው። ሆኖም ወይዘሮ ዝናሽ ምንም ነገር አትናገሪያት፣ ተያት በማለት ማስጠንቀቂያ ሰጥተዋታል። እናቴ ዛሬ ላይ አንቺ አይደለሽም፣ እንዴት ነው ዛሬ ላይ ለኑሐሚን ጥብቅና የቆምሽው? በማለት ከጀርባ የሆነ ታሪክ ይኖራል እንጂ እናቴ ከጀርባ የሆነ ታሪክ ይኖራታል ካለ በዛ በጤናው አይደለም በማለት እንግዲህ እናቷን እያማቻትና እየተናደደችባት ነው። እስከ መጨረሻ ኤደን ወደ ውጭ በምትወጣበት ሰዓት አምራን ተጠባብቃ በር ላይ ህንቅ አድርጋ ይዛታለች። ኑሐሚን ከማን ያረገዘችው ነፍሰ ጡርናት ወይም ማረጋገጥ እፈልጋለሁ እያለች እያስጨነቀቻት ነው። ኤደንም ነፍሰ ጡር አይደለችም በማለት እንግዲህ ከወይዘሮ ዝናሽ በደረሳት ማስጠንቀቂያ መሰረት ይህንን ምላሽ ሰጥታለች። ነገር ግን እውነታውን ካልነገርሽኝ አለቅሽም በማለት ጉርቧን ክቡኛ አንቃ ይዛታለች። እስከ መጨረሻም ኤደን እውነታውን ትናገር ይሆን? አብረን በሚቀጥለው ክፍል የምንከታተለው ይሆናል። ለዛሬ ኑሐሚን ክፍል ሰላሳ ይህንን ይመስል ነበረ።